ሰላም ጤና ስጥልን ውድ የሀረር ግሎባል ኔትወርክ ተከታታዮቻችን፣ የዕለተ እሁድ ዜናዎችን ይዘንላችሁ መትናል። በቅድሚያም ዋና ዋናዎቹን የናይጄሪያ እርሻ ሚኒስቴር ለአገሪቱ የምግብ ዋስትና ሰራተኞች ጾምና ጸሎት እንዲያደርጉ ጥሪ ያቀረቡ፣ የአራት ዓመት ታዳጊ ህፃን አስገድዶ የደፈረው ግለሰብ በጽኑ እስራት እንዲቀጣ ተወሰነ፣ በዳሰነች ወረዳ በቱርካናና ኦሞ ወንዝ ሙላት ምክንያት ከ79 ሺህ በላይ አርብቶ አደሮች ተፈናቀሉ፣ የአሜሪካው ፕሬዚዳንት ዶናልድ ትራምፕ 79ኛ የልደት ቀን ላይ በአሜሪካ ከባድ ተቃውሞ ተነሳ። ኢንሳ ግለሰቦችና ተቋማት ራሳቸውን ከሳይበር ጥቃት እንዲከላከሉ አሳሰበ፣ የሚለው የዛሬ ዜናዎቻችን ናቸው። እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ መረጃዎቹን ለወዳጅ ዘመዶ ያጋሩ። ግለሰቦችና ተቋማት ራሳቸውን ከሳይበር ጥቃት እንዲከላከሉ የኢንፎርሜሽን መረብ ደህንነት አስተዳደር ኢንሳ አሳስቧል። በአስተዳደሩ የተቀናጀ የሳይበር መከላከል አገልግሎት ዲቪዥን ኃላፊ አቶ አቤል ተመስገን እንደገለጹት የሰው ሰራሽ አስተውሎት እየተስፋፋ መሆኑን ተከትሎ የሳይበር ጥቃቶች ውስብስብ እየሆኑ መጥተዋል ብለዋል። በኢትዮጵያ የሳይበር ጥቃት ከጊዜ ወደ ጊዜ እየጨመረ እንደሚገኝ ጠቅሰው ባለፉት 9 ወራት ብቻ 7514 የጥቃት ሙከራዎች መደረጋቸውን ተናግረዋል። እነዚህ ጥቃቶች ሌሎች አብዛኛዎቹ በግለሰብና ተቋማት ላይ የተሞከሩ መሆናቸውን ያስረዱት ኃላፊው ግለሰቦችና ተቋማት ራሳቸውን ከሳይበር ጥቃት መከላከል የሚያስችል ግንዛቤ አቅም ሊኖራቸው እንደሚገባ አስገንዝበዋል። በተለይ ግለሰቦች በቴሌግራም የሚላኩ ሊንኮችን ባለመክፈት የይለፍ ቃላቸውን በማዘመን እንዲሁም በሰው ሰራሽ አስተውሎት የሚተላለፉ ሐሰተኛ ምስሎችንና መረጃዎችን በመለየት ራሳቸውን ከጥቃት መከላከል እንደሚችሉ አብራርተዋል። በተጨማሪም እንደ ማህበራዊ ሚዲያ አይነት የሚጠቀሙትን መረጃ ማረጋገጫ በማሟላት ባለ ሁለት ሀስ የማረጋገጫ ኮዶችን መጠቀም ችግሩን መከላከል እንደሚያስችልም ገልጸዋል። በዚህ ረገድ ኢንሳ ለባለሙያዎችና ለተቋማት በርካታ የሳይበር ጥቃት መከላከል ስልጠናዎችን እየሰጠ እንደሚገኝ ጠቁመው ግለሰቦችና ተቋማት ከኢንሳ ጋር በትብብር እየሰሩ እንደሆነም ጠቅሰዋል። ግለሰቦች መሰል የሳይበር ጥቃት ሙከራዎች በሚመለከቱበት ጊዜም በ933 ነጻ የስልክ መስመር ደውለው ሪፖርት እንዲያደርጉም ጠይቀዋል። በአሜሪካ በሚገኙ የተለያዩ ከተሞች ፕሬዚዳንት ዶናልድ ትራምፕን የሚቃወሙ ሰልፎች ተካሂደዋል። የተቋሙ ሰልፎችን ያዘጋጀው ኖ ኪንግስ በተባለ ቡድን አማካኝነት ነው። ሰልፎቹ የተካሄዱት ትራምፕ በዋሽንግተን ዲሲ ያዘጋጁትን ወታደራዊ ትርኢት በመቃወም መሆኑ ተገልጿል። ይህ ሰልፍ የተካሄደው በሎስ አንጀለስ እና በሌሎች አካባቢዎች የፕሬዝዳንቱ ስደተኞች ፖሊሲ ላይ ተቋሞ ከተነሳ ከቀናት በኋላ ነው። የህግ አውጪዎች፣ የሰራተኛ ማህበራት መሪዎች፣ አክቲቪስቶች በኒውዮርክ ፊላደልፊያ እና ሚስተን ጨምሮ የአሜሪካን ባንዲራና ትራምፕን ለሚተቹ መፈክሮችን ለያዙ ተቃዋሚዎች ሰልፈኞች ንግግር አድርጓል። ቅዳሜ ማምሻሽ ላይ የተካሄደው ወታደራዊ ትርኢት የትራምፕ የልደት በዓልም ነበር። በዚህም የአሜሪካ ጦር ሰራዊት 250ኛ ዓመታቸውን ለማክበርም ያለመ ነበር። ትራምፕ ትርኢቱን በመቃወም የሚካሄደው ማንኛውም ሰልፍ ከባድ እርምጃ እንደሚጠብቀው አስጠንቅቋል። ክብረ በዓሉም በተለያዩና በግዙፍ ወታደራዊ ትዕይንቶች የተከበረ ሲሆን ወደ 6600 የሚጠጉ ወታደሮች፣ 50 ሄሊኮፕተሮችና የውጊያ ታንኮች የወታደራዊ ትዕይንቱ አካልም ነበሩ። ለወታደራዊ ትዕይንቱም 45 ሚሊዮን ዶላር ወጪ እንደወጣም አጃንስ ፍራንስ ዘግቧል። በአሜሪካ ለመጨረሻ ጊዜ ወታደራዊ ትዕይንት የተካሄደው በፕሬዚዳንት ጆርጅ ደብልዩ ቡሽ የስልጣን ዘመን በአሜሪካ የባህረ ሰላጤው ያካሄደችው ጦርነት ድል ለማክበር በሚል እንደ አውሮፓውያን አቆጣጠር በ1991 ነበር። በወቅቱ በትርኢቱ ላይ 200 ሺህ ሰዎች የተሳተፉ ሲሆን የርጭት ማብራት ስነስርዓት ደግሞ 800 ሺህ ሰዎች መመልከታቸውን ኤልኤ ታይምስ ዘግቧል። የዶክተር ደብረጽዮን ገብረ ሚካኤል ላፕቶፕ ኮምፒውተርን ሰርቋል ተብሎ የተጠረጠሩ ግለሰቦች ፍርድ ቤት በዋስ እንዲፈቱ ቢወሰንም አለመተግበሩ ተገለጸ። ስድስት የቪአይፒ የጥበቃ አባላት የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ላፕቶፕ ኮምፒውተርን ሰርቋል በሚባል ተከሷል። የመቀሌ አዲ ሀቂ ክፍለ ከተማ ፍርድ ቤት 2017 በዋለ ችሎት በሊቀመንበሩ ላፕቶፕ ኮምፒውተር ስርቆት የተጠረጠሩ ግለሰቦች በዋስ እንዲፈቱ ወስኗል። ስድስቱ ተጠርጣሪዎች እያንዳንዳቸው በ10 ሺህ ብር ዋስ እንዲ ለቀቁ ፍርድ ቤት በሰጠው ውሳኔ መሰረትም ቤተሰቦቻቸው ብር ቢያስይዙም ከላይ የመጣ ትዕዛዝ በሚል ከእስር አለመለቀቃቸውን ቲክፋ ዘግቧል። ባለፈው ግንቦት ወር መጨረሻ አካባቢ የሊቀመንበሩ ላፕቶፕ ኮምፒውተር በጠባቂዎች ተዘርፏል የሚል መረጃ በማህበራዊ ትስስር ገጾች በስፋት ቢሰራጭም ደጋፊዎቻቸው መረጃውን የፈጠራን ወሬ ነው በማለት ሲያስተባብሉ ቆይቷል። ሊቀመንበሩም በቅርቡ ከደጋፊዎቻቸው ጋር በነበራቸው ስብሰባም አልተሰረኩም የሚል እንድምታ ያለው በሚያ መሰል ሁኔታ ላፕቶፕ ኮምፒውተር ይዘው ታይተው ነበር። ናይጄሪያ የምግብ ዋስትናን እንድታረጋግጥ ፈጣሪ ለመማፀን ጾም ጸሎት እንዲያደርጉ የአገሪቱ የእርሻ ሚኒስቴር ሰራተኞችን መጠየቁን ተከትሎ ውዝግብ ተፈጥሯል። በናይጄሪያ እርሻ ሚኒስቴር የሰው ኃይል አስተዳደር ክፍል ኃላፊ አማካኝነት ለመስሪያ ቤቱ ሰራተኞች በተሰራጨው ማስታወሻ የሚኒስቴር መስሪያ ቤቱ ባልደረቦች ለተከታታይ ሶስት ሰኞች በሚካሄደው የተማጽኖ ጾም ጸሎት ላይ እንዲሳተፉ ይጠየቃል። የዜና መውጣቱን ተከትሎ አንዳንድ ናይጄሪያውያን መንግስታቸው በአገሪቱ እየናረ ያለውን የምግብ ዋጋ እንዲቀንስ ለማድረግ ያለው ቁርጠኝነት ጥያቄ ውስጥ በመክተት ተችቷል። የጾም ጸሎት ጥሪው መነጋገሪያ መሆኑን ተከትሎ የናይጄሪያ እርሻ ሚኒስቴር ቅዳሜ ዕለት ባወጣው መግለጫ ማስተባበያ ሰጥቷል። ጥሪው በአገሪቱ ያለውን የምግብ ዋስትና ችግር ለመቅረፍ ጸሎት የመንግስት ይፋዊ ፖሊሲ አለመሆኑን አመልክቶ ነገር ግን ጸሎቱ የሰራተኞችን ደህንነት ለማዳበር ነው ብለዋል። ሚኒስቴር መርሻ ቤቱ በመግለጫውም ሰራተኞቻችን አካላዊ ጤንነታቸው እንዲጠበቅ በአሁኑ ጊዜ በመርሻ ቤታችን እንዳለው የኤሮቢክስ እንቅስቃሴና የስፖርት ማዘውተሪያ ቦታዎች እንዳለን እንዲሁም ሰራተኞች መደበኛ የጤና ምርመራ እንደሚያደርጉት ሁሉ የጸሎት ጥሪው ተመሳሳይ ነው ብሏል። አዲሱ የናይጄሪያ መንግስት ከሁለት አመት በፊት ወደ ስልጣን መምጣቱን ተከትሎ ባካሄደው የፖሊሲ ለውጦች ምክንያት አገሪቱ አይታው በማታውቀው ሁኔታ አስከፊ የምጣኔ ሀብት ቀውስ ገጥሟታል። ይህን ተከትሎም በአገሪቱ ቢያንስ 44 ሚሊዮን ሰዎች የሚመገቡት በቂ ምግብ እንደሌላቸው የተባበሩት መንግስታት ግምት ያመላክታል። ታይቶ በማይታወቅ ሁኔታም የህዝቡ መሰረታዊ ምግቦች ላይ በታየው ከፍተኛ ጭማሪ የተነሳ ባለፈው አመት በናይ ናይጄሪያ ውስና ሀገር አቀፍ ተቋሞ ተቀስቅሶ ነበር። ለምሳሌም አብዛኛው ህዝብ የሚመገበው ያምስ የተባለ የምግብ ምርት በአራት እጥፍ ጭማሪ አሳይቷል። ከጸሎት ጥሪው ጋር ተያይዞም ተችዎች መንግስት ኃላፊነቱን መወጣት አለመቻሉንና ሁሉን ነገር በህዝቡ ላይ በመጣል መለኮታዊ ጣልቃ ገብነትን እየጠበቀ ነው ሲሉ ወቅሰዋል። ነገር ግን የናይጄሪያን ባለስልጣናት በአገሪቱ ያለውን የምግብ ዋስትናና ችግርን ለመፍታት ለገበሬዎች ከአንድ ሺህ በላይ ትራክተሮች እና ከሁለት ሚሊዮን ኩንታን ላይ ማዳበሪያ ማደላቸውን ጨምሮ በርካታ እርምጃዎችን መውሰዳቸውን ተናግረዋል። መንግስት የሚጠበቅበትን ሳይሰራ ለጸሎት ጥሪ ያቀርቧል ብለው የተቆጡ ናይጄሪያውያን የእርሻ ሚኒስትሩ መመራት ያለበት በፓስተሮች ወይም በኢማሞች መሆን አለበት በማለት በባለስልጣናቱ ላይ ተሳልቀዋል። ዳሰነች ወረዳ በቱርካናና ኦሞ ወንዝ መሙላት ምክንያት ከ79 ሺህ በላይ አርብቶ አደሮች ተፈናቀሉ። በደቡብ ኢትዮጵያ ክልል ደቡብ ኦሞ ዞን ዳሰነች ወረዳ በቱርካናና በኦሞ ወንዝ መሙላት ምክንያት ከ79 ሺህ 828 በላይ አርብቶ አደሮች መፈናቀላቸውን የወረዳው አስተዳዳሪ አቶ ታደለ ሀቴ ገልጸዋል። መንግስትና መንግስታዊ ባልሆኑ ተቋማት የተገነቡ የተለያዩ አገልግሎት ሰጪ ተቋማት በውሃ በመዋጣቸው ምክንያት ከአገልግሎት ውጭ እንደሆኑ ተገልጿል። የቱርካና ሀይቅ ስምንት ዓመታት ጊዜ ውስጥ 65 ኪሎ ሜትሮችን ተጉዞ የወረዳው ዋና ከተማ ወደ ሆነችው ኦሞራታ ሁለት ኪሎ ሜትር ርቀት ላይ እንደደረሰና በቀጣይም ከተማዋን ሙሉ በሙሉ የመዋጥ አደጋ እንደተጋረጠባት አቶ ታደለ ተናግሯል። ይህም በከተማዋ ነዋሪዎች ዘንድ ስጋትን አሳድሮባቸዋል ብሏል። ይህ የተገለጸው የህዝብ ተወካዮች ምክር ቤት የውሃ መስኖ ቆላማ አካባቢና አካባቢ ልማት ጉዳዮች ቋሚ ኮሚቴ ዳሰነች ወረዳ በመገኘት ከወረዳው የስራ ኃላፊዎች ጋር ባደረጉት ውይይት ነው። በዚህ ወቅት የወረዳው አስተዳዳሪ የሜትሮሎጂ ትንበያ እንደሚጠቁሙት በቀጣይ የክረምት ወራት ከፍተኛ የሆነ ውሃ ወደ ኦሞ ወንዝና ቱርካና ሐይቅ ስለሚገባ ችግሩ ከዚህ ሊከፋ ይችላል ሲሉ ስጋታቸውን ለቋሚ ኮሚቴው አክለው ገልጿል። በማዕከላዊው ጎንደር ዞን የአራት አመት ታዳጊ ህፃን አስገድዶ የደፈረው ግለሰብ በጽኑ እስራት ተቀጣ። በማዕከላዊው ጎንደር ዞን የጭልጋ ወረዳ ፍትህ ጽሕፈት ቤት እድሜዋ አራት ዓመት ከአስራ አንድ ወራት የሆናትን ህፃን አስገድዶ መድፈር የፈጸመው ግለሰብ በ14 ዓመት ጽኑ እስራት እንዲቀጣው መወሰኑ ተገልጿል። ሚያዝያ 30 2017 ዓ ም አይክል ከተማ አስተዳደር ቀበሌ 01 ቦታው ቀጠና 3 እየተባለ ከሚጠራው ቦታ ከቀኑ በግምት 10 ሰዓት ሲሆን እድሜዋ አራት ዓመት የሆናትን ህፃን ከተከራየበት ሀቅም ውስጥ እየተጫወተች እያለ እሪ እንዳትል አፏን በእጁ በማፈን አስገድዶ የደፈረ ተከሳሽ የኢፌሪ የወንጀል ህግ ቁጥር 627 ህዝባር 1 ተላልፎ በመገኘቱ በ14 ዓመት ጽኑ እስራት መቀጣቱን የጭልጋ ወረዳ ፍትህ ጽፈት ቤት አስታውቋል። ተከሳሹ የኢፌሪ የወንጀል ህግ ቁጥር 627 ስር የተመለከተውን በመጥቀስ ክስ መስርቶ ለጭልጋ ወረዳ ፍርድ ቤት ያቀረበ ሲሆን ፍርድ ቤቱም የአቃቢ ህግ ምስክሮችን ካዳመጠ በኋላ ተከሳሹ ጥፋተኛ ከመባሉ በፊት ራሱን እንዲከላከል በሰጠው ብይን መሰረትም ተከሳሽም ሶስት የመከላከያ ምስክሮችን ይዞ በመቅረብ ያሰማ ቢሆንም በአቃቢ ህግ በኩል የቀረበበትን ክስ እና ማስረጃም በአግባብ ያላስተባበለ በመሆኑ ጥፋተኛ ተብሏል። እስካሁን ስትከታተሉት የነበረው መረጃዎች እዚህ ላይ ያበቃሉ። እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረግ ለወዳጅ ዘመዶ እንዲደርስ ያድርጉ።